ሰላም እንዴት ናችሁ? ኮስነሪ በትነን የሰበሰብነው ዳታ ኤስፒኤስኤስ ላይ ግልጽ በሆነ መንገድ ማስገባት እንደምንችል አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ኤስፒኤስኤስ ሶፍትዌር ለሌላችሁ ቴሌግራም ቻናል ላይ ማግኘት ትችላላችሁ። እንዲሁም የኤስፒኤስኤስ ሶፍትዌር አጫጫን በተመለከተ ከዚህ በፊት አንድ ቪዲዮ ሰርቻለሁ። ቀላልና ግልጽ የሆነ ቪዲዮ ነው፣ ተጠቀሙበት። በመጀመሪያ ኤስፒኤስኤስ ሲከፍት ልክ እንደዚህ አይነት ብላንክ ፔጅ ነው የሚሆነው። ምንም አይነት መረጃ የለውም ማለት ነው። ዳታችን በቀጥታ ኢንተር ከማድረጋችን በፊት ዳታችን ለመሙላት የሚያስፈልገን ኮሎመን ሄዲንግ ለመሙላት ከዳታ ቪዩ ወደ ቫራብል ቪው እንሄዳለን ማለት ነው። አሁን ይሄን ኮስሽነሪ ነው የሚያስገባው። እዚህ ጋር ጀነራል ኢንፎርሜሽን አለ፣ ከስር ደግሞ ፎከስ የሆኑ ጥያቄዎች አሉ። እንደምታዩት ወደ አምሳ አንድ አካባቢ ቃለ መጠይቆች አሉ። ነገር ግን አምሳ አንዱንም ለማስገባት ጊዜ ስለማይበቀን አምስት ቃለ መጠይቆችን እናስገባለን። ሌሎቹ ተመሳሳይ ስለሆኑ መቀጠል ትችላላችሁ በዚሁ። እነዚህ ኮሎሜን ሄዲንጎች አንድ በአንድ አሁን እናያለን። በመጀመሪያ ኔም የሚል እናገኛለን። ኔም ማለት የቫሪያብላችን ስም ማለት ነው። ኔም የሚለው ላይ ረጃጅም ጽሑፎችን ሁሉንም እዚህ ጋር መጻፍ አይጠበቅብንም። እዚህ ጋር አሳጥረን እንጽፍና አሳጥረን የጻፍነውን ደግሞ አብራርተን የምንጽፍበት ሌላ ቦታ ስላለ እሱን ቆይቼ ያሳያችኋለሁ። እና ኔም ላይ ጋፕ ስፔስ መስጠት አንችልም። ስለዚህ ኔም የሚለው ጋር ጀንደር የሚለውን ኮፒ አድርጌ ይወስድና እዚህ ጋር ፔስት ታደርጋለሁኝ ማለት ነው። ቀጣይ ታይፕ የሚል እናገኛለን። ታይፕ ማለት ያስገባነው ቫሪያብል በምንድን ነው የሚገለጸው እያለኝ ነው። ባይ ዲፎልት ኑሜሪክ የሚል አምጥቶልኛል። ኑሜሪክ ማለት በቁጥር የሚገለጽ ማለት ነው። እኛ ያስገባናው ቫራብል በቁጥር የሚገለጽ ከሆነ እንተወዋለን። ነገር ግን ሌሎች ኦፕሽኖች ስላሉ ይችን በመንካት እመርጣለሁኝ ማለት ነው። በኮማ የሚገለጽ ከሆነ በኮማን እንላለን። በዶት ሳይን የሚገለጥ ከሆነ ዶት ሳይንም እንመርጣለን። በሳይንቲፊክ ኖቴሽን ፎርም የሚቀመጥ ከሆነ ቴንዘ ፓወር ኦፍ ምናምን የሚቀመጥ ነገር ከሆነ ይሄኛውን እንመርጣለን። በዴት ፎርም የሚቀመጥ ካለን በዶላር ሳይን እና ስትሪንግ የሚል ደግሞ ከታች እናገኛለን። ስትሪንግ ማለት ፊደል ወይም ካራክተር እንደማለት ነው። ለምሳሌ ስም ማስገባት ከፈለግኩኝ ስትሪንግ የሚለውን ነው የምመርጠው ምክንያቱም በፊደል ስለሚገለጽ ማለት ነው። አሁን እዚ ጋር ሁለት ምርጫ ነው ያለኝ። ሜል ፊሜል እያልኩኝ የማስገባ ከሆነ ስትሪንግ የሚለውን ነው የምመርጠው። ነገር ግን ኮድ አድርጌ የማስገባ ከሆነ አንድ ማለት ወንድ ነው፣ ሁለት ማለት ደግሞ ሴት ናት ብዬ የማስገባ ከሆነ ኮድ አድርገን የምናስገባ ከሆነ ኑሜሪክ የሚለውን ነው የምንመርጠው ማለት ነው። ስለዚህ እኔ ኮድ አድርጌ ላስገባ ስለሆነ ኑሜሪክ የሚለውን መርጬ ኦኬ ላለሁኝ ማለት ነው። በቀጣይ የምናስገባው ዊድዝ ነው። ዊድዝ ማለት ኮለመናችን ውስጥ የሚገኙ ካራክተሮች እስከ ስንት ድረስ ይሆኑ እያለኝ ነው። ዳታ ቪው ላይ ሄደን ዳታውን በምንሞላበት ወቅት ማለት ነው። እስከ ስንት ፊደል ድረስ ወይም ካራክተር ድረስ ነው ማስገባት የምትፈልገው ነው የሚለኝ። ባይዲፎልት ስምንት አምጥቶልኛል እተው አለሁኝ ማለት ነው። ቀጣይ ዴሲማል የሚል እናገኛለን። ዴሲማል ማለት በዴሲማል ፖይንት የምንገልጸው ነገር ካለ ከፍም ዝቅም ማድረግ እንችላለን ማለት ነው። ለምሳሌ አንድ ነጥብ አንድ አንድ ነጥብ ሁለት እያለን የምናስገባው ነገር ካለ ዴሲማል የሚለውን አንድ፣ ሁለት፣ ሶስት እያለን መጨመር መቀነስ እንችላለን ማለት ነው። ከሌለን ግን ዜሮ እናደርጋለን። አሁን እዚህ ጋር ስለማያስፈልገኝ ዜሮ አድርጌ አልፋለሁኝ ማለት ነው። ቀጣይ ሌብል የሚል እናገኛለን። ሌብል ማለት ኔም ላይ አሳጥረን ያስገባነው ረጃጅም ጽሁፎች ካሉን እዚህ ጋር ሙሉውን እንጽፈዋለን ማለት ነው። ይህኛውም ለምን ያስፈልጋል ካላችሁ አንዳንድ አካላት የሪሰርቻችን ዳታ መመልከት አስፈላጊ ከሆነ ኔም ላይ የጻፍነውን ግልጽ ስለማይሆን ሌብል ላይ በማየት በቀላሉ መረዳት ይችላሉ ማለት ነው። ስለዚህ እዚህ ጋር ጀንደር ብዬ እጽፋለሁኝ ማለት ነው። ወደ ቀጣይ ስንሄድ ቫሊዩ የሚል እናገኛለን። ቫሊዩ የሚለው የሚያስፈልገን ኮድ የሚደረጉ ቫራብሎች ሲኖረን ነው። እዚህ ጋር አንድ ማለት ወንድ ነው፣ ሁለት ማለት ደግሞ ሴት ናት ብለን አንድ እናስገባና ቀጣይ ዳታውን ስናስገባ አንቸገርም ማለት ነው። ሜል ፊሜል እያልን መጻፍ ሳይጠበቅብን በቀላሉ አንድን ኢንተር ባደረኩለት ቁጥር ሜል ብሎ ይረዳልኛል፣ ሁለትን ኢንተር ባደረኩኝ ቁጥር ፊሜል ብሎ ይረዳልኛል ማለት ነው። እቺ ከርሶራን አንድ እነካልና ከዛ ቫልዩ ላይ አንድ ብለን እንጽፋለን ማለት ነው። ከዛ ሌብል የሚለው ጋር አንድ ማለት ምን እንዲሆንልን እንደፈለግን እንጽፍለታለን ማለት ነው። ሜል ብዬ ጽፍና አድ የሚለውን እነካለሁኝ ማለት ነው በቀጣይ ደግሞ ሌላ ማስገባት የፈለግኩትን አስገባለሁኝ ማለት ነው። ቫሊዩ ላይ ሄድና ሁለት ቁጥር እጽፍለታለሁ ሌብል ላይ በመሄድ ፊሜል ብዬ ጽፍና አድ አድርገዋለሁኝ ማለት ነው። ሌላም የምናስገባው ካለ መቀጠል እንችላለን። ነገር ግን ጾታን በተመለከተ ወንድ ወይም ሴት ነው ሊሆን የሚችለው። ስለዚህ ስለጨረስን ኦኬ እንለዋለን ማለት ነው። ወደ ቀጣይ ስናልፍ ሚሲንግ የሚል እናገኛለን። ሚሲንግ ማለት ያልታሟላ ወይም ያልተሰጠ ዳታ ካለን ሚሲንግ ላይ ማስገባት እንችላለን ማለት ነው። ለምሳሌ የሆነ ሰው ሁሉንም መረጃ መስጠት እችላለሁ፣ ነገር ግን እድሜን ወይም ፆታዬን መግለጽ አልፈልግም ካለ ሚሲንግ የሚለው ላይ እንገባለን ማለት ነው። ከዛ ዲስክሬት ሚሲንግ ቫሉ የሚለውን እንመርጥና በአዶ ቦክስ ላይ ኮዳችን እናስገባለን ማለት ነው። 1011 ብዬ ጽፍለትና ኦኬ ለዋለሁኝ ማለት ነው። ከዛም መሀል ላይ ያልተሰጠ ዳታ ካለን 1011 ብለን ጽፍለትና ይሄ ዳታ ያልተሟላ ወይም ያልተሰጠ ዳታ ነው ብሎ ይረዳልኛል ማለት ነው። ኮሎመንስ የሚለው ደግሞ ዳታውን በሚወጣበት ወቅት ለእይታ እስከ ስንት ፊደል ድረስ ይሁንላችሁ እያለኝ ነው። መጨረሻ አውትቱ በሚወጣበት ወቅት ማለት ነው። ይሄኛው ለእይታ እንጂ ውጤታችን ላይ የሚያመጣው ተጽዕኖ የለውም። ስለዚህ እዚሁ ጋር ስምንት አድርጌ አልፋለሁኝ ማለት ነው። ቀጣይ አላይን የሚል እናገኛለን። አላይን ማለት ጽሁፋችን በአንድ ሳጥን ውስጥ በየትኛው በኩል ላድርግላችሁ እያለኝ ነው። ሌፍት ሳይድ አለ፣ ራይት ሳይድ አለ፣ ሴንተርም የሚል አለ። ከነዚህ ውስጥ የሚመቸንን እንመርጣለን ማለት ነው። እኔ ሴንተር አድርጌው አልፋለሁኝ ማለት ነው ለእይታ ነው እንጂ አናሊሲሳችን ላይ የሚያመጣው ምንም አይነት ተጽዕኖ የለውም። ቀጣይ ሜዥርመንት የሚል እናገኛለን። በስታሲክስ ብዙ አይነት ሜዥርመንቶች አሉ። ከነዚህ ሜዥርመንቶች መካከል ኖሚናል አለ፣ ኦርዲናል አለ፣ እንዲሁም ስኬል የሚባል ዳታ አለ። ኖሚናል ዳታ የሚባለው ምን አይነት ዳታ መሰላችሁ? ለምሳሌ አንድ ሰው ወይ ወንድ ነው ወይ ደግሞ ሴት ነው ልትሆን የምትችለው። አንድ ሰው በአንድ ጊዜ ወንድም ሴትም መሆን አይችልም። እንደዚህ አይነት ዳታዎች ኖሚናል እንላቸዋለን ማለት ነው። ኦርዲናል የምንላቸው ደግሞ ንፅፅር ያላቸው ዳታዎች ሲሆኑ ነው። አንዱ ከአንዱ የምናበላልጥ ከሆነ አንዱ ከአንዱ የሚበልጥ ከሆነ፣ ሌላኛው ደግሞ በሌላኛው የሚበለጥ ከሆነ ለምሳሌ ሎው፣ ሚዲየም፣ ጉድ። ልክ እንደዚህ አይነት ኦርደር ያላቸውን ኦርዲናል እንላቸዋለን ማለት ነው። ሌላኛው ደግሞ ስኬል የሚባለውን ነው። ስኬል ማለት የሚደመር የሚቀነስ ትርጉም ያለው ማትማቲክስ የሚሰጠን ነገር ካለ ስኬል የሚለውን እንመርጣለን ማለት ነው። በመጨረሻም ሮል የሚል እናገኛለን። ያው ዳታ እያስገባን ስለሆነ ባይ ዲፎልት ኢንፑት ብሎልኛል። ስለዚህ ኢንፑት ብለን እንተወዋለን ማለት ነው። አሁን የመጀመሪያው ላይ ብዙ ጊዜያችሁን ስለፈጀውባችሁ ቀጣይ ፈጠን ፈጠን እያልኩ አሳያችኋለሁ ማለት ነው። ከበፊቱ የተለየ ነገር ካለ ነው ጊዜያችሁን መወስደው። ቀጣይ ኤጅ የሚለውን ነው የምናስገባው። ኔም ላይ እንሄድና እናስገባለን ማለት ነው። ኤጅ ብለን ታይፕ ደግሞ ባይ ዲፎልት ኑሜሪክ አድርጎልኛል፣ እንተዋዋለን ማለት ነው። በቁጥር ስለሚገለጽ ዊድዝ የሚለው ጋር እዛው ስምንት ላይ እንተወዋለን። ዴሲማል ስለሚያስፈልገን ሁለት አድርገን እንተወዋለን ማለት ነው። ለምሳሌ 32.5 እያለ የሚሰጠን ሰው ካለ ዴሲማል ፖንት ያስፈልገናል ማለት ነው። ስለዚህ እናስገባለን ማለት ነው። ሌብል የሚለው ጋር ስንሄድ ኤጅ ብለን እንጽፋለን ማለት ነው። ቫልዩ ወደሚለው ስንሄድ ደግሞ ኮድ የሚደረግ ነገር ካለን እናስገባለን ማለት ነው። ኮድ የሚደረግ ነገር ከሌለን ግን ነን ብለን እናልፋለን ማለት ነው። ኮድ አድርገን ከዚህ እስከዚህ ድረስ ብለን ኮድ አድርገን ማስገባትም እንችላለን። ነገር ግን ቀጥታ ቁጥሩን መጻፍ እንችላለን። እኔ እዚህ ጋር ቁጥሩን መጻፍ ቀጥታ ቁጥሩን መጻፍ ስለፈለኩኝ ኮድ አድርጌ ማስገባት ስለማያስፈልገኝ ነን ብዬ አልፋለሁኝ ማለት ነው። ሚሲንግ ካለን ልክ እንደ ቅድሞ እናስገባለታለን፣ ከሌለን ግን ነን ብለን እናልፋለን ማለት ነው። ኮሎመን ለእይታ ስለሆነ ስምንት አድርገው አልፋለሁ ማለት ነው። አላይመንቱንም ሴንተር አደርገዋለሁ። ሜጀርመንቱን ቅድም ጀንደር ኖሚናል ብለን ነበር ያለፍ ነው። አሁን ኤጅን ስንመለከት የሚደመር ትርጉም ያለው ማቴማቲክስ ስለሆነ ስኬል አድርገን እናልፋለን ማለት ነው። ሰርቪስር የሚለውን ከጀንደር ጋር ስለሚመሳሰል ጊዜያችሁን አልወስድም ፓርት ቱ ላይ ላሳያችሁ። እዚ ጋር ይህን ዘባንክ ጊፍ ታይም ሊንድ ፍሪኩንስ ትሬኒንግ የሚለውን ነው ኮፒ አድርጌ ይወስድና ከዛ ዝች ጋር ፔስት አደርገዋለኝ ማለት ነው። እዚህ ኔም ላይ ጋፕ ስፔስ መስጠት አይቻልም። ካልሆነ አሳጥረን በአንድ ወርድ ነው የምንጽፈው ማለት ነው። እነዚህን አሁን እናጠጋጋለን ማለት ነው። ጋፕ ስፔስ፣ ምንም አይነት ጋፕ ስፔስ መኖር ስለሌለበት ማለት ነው። ለምሳሌ ጋፕ ስፔስ አናስተካክል ወደ ሌላ ብንሄድ፣ ልክ እንደዚህ ኢሌጋል ካራክተር ተጠቅመሃል ይለኛል። ስለዚህ አስተካክለን እንጽፈዋለን ማለት ነው። በዚህ መልኩ መጻፍ እንችላለን። ታይፕ የሚለው ጋ ኮድ አድርጌ ላስገባ ስለሆነ ኑሜሪክ አድርጌው አልፋለሁኝ ማለት ነው። ዊድዝ የሚለውን አልደጋገመውም፣ ስምንት አድርጌው አልፋለሁ። ዲሲማል ፖይንትም ኮድ አድርጌ ስላስገባሁኝ አያስፈልገኝም ስለዚህ ዜሮ አድርጌው አልፋለሁ ማለት ነው። ሌብል የሚለው ጋር ስንመጣ እኔም የሚለው ጋር የጻፍኩትን የማብራራበት ቦታ ነበር ያልኳችሁ። ስለዚህ በቀላሉ ኮፒ አድርጌ ያመጣና እዚች ጋር ፔስት አደርጋለሁኝ ማለት ነው። እዚህ ጋር ጋፕ ስፔስ መስጠት እንችላለን ማለት ነው። ሌብል ላይ ቀጣይ ቫልዩ ላይ ስንሄድ ኮድ አድርገን ልናስገባ ስለሆነ ቅድም ጀንደር ላይ ያየነውን እዚች ጋር ማስገባት ነው። እዚህ ጋር አንዴ በመንካት እገባለሁኝ ማለት ነው። ቫልዩ ላይ እንሄድና አንድ ቁጥርን እጽፍ አለሁኝ ማለት ነው። ሌብል ላይ ስትሮንግሊ ዲስአግሪ ላለሁኝ ማለት ነው። ከዛ አድ አደርገዋለሁ። ቀጣይ ቫሉ ላይ ሁለት ቁጥርን እልና ሌብል ላይ ደግሞ ዲስአግሪ ላለሁኝ ማለት ነው። አድ አደርገዋለሁ ወደ ቀጣይ ለማለፍ ማለት ነው። ቫሉ ላይ ሶስት ቁጥርን አስገባና ሌብል ላይ ኒውትራል ላለሁኝ ማለት ነው። ከዛ አድ አደርገዋለሁኝ። በቀጣይ ቫሉ ላይ አራት ቁጥርን አስገባና ሌብል ላይ አግሪ ላለሁኝ ማለት ነው ከዛ አድ አደርገውና የመጨረሻ ኮድ ነው አሁን የማስገባው። ቫሊዩ ላይ አምስት ቁጥር እናስገባ እና ሌብል ላይ ስትሮንግሊ አግሪ ላለሁኝ ማለት ነው። እኔ ጨርሻለሁ። እናንተ ግን ከአምስት በላይ ኮድ የምታደርጉት ቫራብል ካላችሁ መቀጠል ትችላላችሁ ማለት ነው። አሁን ስለጨረስኩኝ ኦኬ ለዋለሁኝ ማለት ነው። ሚሲንግ ካለን ሚሲንግ እናስገባለን፣ ከሌለን ግን ነን ብለን እናልፋለን ማለት ነው። ኮልመንና ላይመንት የሚለውን የተለያየ ነገር ስለሌለው ወደ ቀጣይ አልፋለሁኝ። ሜዥርመንታችን ኖሚናል ስለሆነ ኖሚናል አድርገው አልፋለሁ ማለት ነው። በዚሁ አጋጣሚ ቫሊዩ ላይ ኮድ ያደረግነው አንዱ ለሌሎቹም ተመሳሳይ የሚሆን ከሆነ ኮፒ አድርገን መጠቀም እንችላለን ማለት ነው። ልክ እንደዚህ ኮፒ እናደርግና በዚህ መልኩ ፔስት ማድረግ እንችላለን ማለት ነው። አሁን ዳታ ቪው ላይ ሄደን ዳታ ማስገባት እንችላለን ማለት ነው። የመጀመሪያ የምናስገባው ዳታ ወንድ ከሆነ አንድ ቁጥር እናስገባለን ማለት ነው። እድሜው ደግሞ ኮድ ስላላደረግን በቀጥታ እድሜውን እጽፋለሁኝ ማለት ነው። 35 ከሆነ 35 ብዬ እጽፋለሁኝ ማለት ነው። ዘ ባንክ ጊፍት ታይም ላን ፍሪኩዌንትሊ ትሬኒንግ የሚለውን አግሪ ከሆነ አራት ቁጥርን አስገባለሁ ማለት ነው። ኒውትራል ከሆነ ደግሞ ሶስት ቁጥር እናስገባለን፣ ሶስት ቁጥር እናስገባለሁኝ ማለት ነው። የሁለተኛ ሰው ዳታ ስንቀጥል ጾታ ሴት ከሆነች ሁለት ቁጥር እናስገባለሁኝ ማለት ነው። እድሜ 21 ከሆነ 21 ብዬ እጽፋለሁ ኮድ ስላላደረኩኝ ማለት ነው። እዚህ ጋር ደግሞ ዘባን ጊቭ ታይም ሌን ፍሪኩንትሊ ትሬኒንግ የሚለውን ስትሮንግሊ አግሪ ከሆነ አምስት ቁጥርን አስገባለሁኝ ማለት ነው። በዚህ መልኩ አንድ መቶም ሁለት መቶም ዳታ ቢኖረን በዚህ መልኩ እንቀጥላለን ማለት ነው። ዳታውንም ቫራብሎቹንም ዋናው ሀሳቡን ከተረዳችሁ በዚሁ መልኩ መቀጠል እንችላለን ማለት ነው። በዚህ አጋጣሚ ብዙ የስፔስ አናሊስቶች ለመስራት የሚያግዙ ቪዲዮዎች እዚ ዩቲዩብ ቻናል ላይ ማግኘት ትችላላችሁ። የስፔስ ላይ መረጃ ማስገባትን በተመለከተ ይህን ይመስላል ቆይታዬ ቀጣይ በሌላ ጠቃሚ መረጃ መለሳለሁ። ለዩትዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የምለቃቸው ቪዲዮዎች የኖቲፊኬሽን ምልክት እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አርጉልኝ። ሀሳብ አስተያየታችሁ ወይም እንድሰራላችሁ የምትፈልጉት ነገር ካለ ኮመንሴሽን ላይ አስቀምጡልኝ። በፍጥነት የምመልስላችሁ ነው የሚሆነው። ስለተከታተላችሁ አመሰግናለሁ። መልካም ጊዜ